ሰላም ጤና ይስጠላን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም ከሀገር ውስጥና ከውጭ ያልተሰሙ አዳዲስ ስፖርታዊ መረጃዎችን በዛሬ ፕሮግራማችን ላይ ወደ እናንተም የምናደርስ ነው የሚሆነው ስለምታደምጡን ቆይታችሁንም ከኛ ጋር ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ ቻነላችንን ደግሞ ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። ፏል ባህሩ የዛሬውን ፕሮግራም እየመራው ከናንተ ጋር ቆይታ እናደርጋለሁ። ቪዲዮአችንን ላይክ ቻነላችንን ሰብስክራይብ እያደረጋችሁ እናንተም ከኛጋር ጋር ቆይታ እንድታደርጉ ነው በአክብሮትም እንጋብዛው። የተለያዩ የዝውውር ጉዳዮችን እየሰማን እንገኛለን። እነሱን መረጃዎች ወደ እናንተ እናደርሳለን። ዛሬ የሚደረጉ ጨዋታዎች ያሉ እነሱንም መዳሰሳችንን የምንቀጥል ነው የሚሆነው። እስከ ፕሮግራማችን ፍጻሜ አብራችሁ ይቆዩ። ከመሸጋገሪያ በኋላ በቀጥታ ወደ ዛሬ ፕሮግራማችን የምናመራ ይሆናል። ዛሬ የሚደረጉ ጨዋታዎችን በማስታወስ ነው የዛሬ ፕሮግራማችንን የምንጀምረው። በኢትዮጵያ ፕሪሚየር ሊግ ዛሬ እንግዲህ ባህር ዳር ከተማና ኢትዮ ኤሌክትሪክ ጨዋታቸውን አድርገዋል። በአንጻሩ ደግሞ እኛ ስቱዲዮ በገባንበት ሰዓት ኢትዮጵያን ንግድ ባንክና መቻል ጨዋታቸውን እንደጀመሩ ነው የወጣላቸው መርሃ ግብር የሚያሳየው። በተወዳጁ የእንግሊዝ ፕሪሚየር ሊግ ደግሞ ምሽት አራት ሰዓት ላይ ማንቸስተር ሲቲ በሜዳው ከወልቨርሃምፕተን ወንደረርስ ጋር የሚያደርገው ጨዋታ ይጠበቃል። ይሄ ጨዋታም በተለይ ደግሞ ለማንቸስተር ሲቲዎች እጅግ ወሳኝ ነው የሚሆነው ምክንያቱም የአውሮፓ ውድድሮች ላይ ለመሳተፍ በተለይ አውሮፓ ቻምፒየንስ ሊግ ቦታን ይዞ ለማጠናቀቅ ጨዋታዎቹን እንግዲህ ቀሪ ጨዋታዎችን ማሸነፍ ይጠበቅባቸዋል። ፉክክሩ ከፍ እያለ ነው የሚገኘው። የአውሮፓ ቻምፒየንስ ሊግን ቦታ ይዞ ለማጠናቀቅ የሚደረገው ፉክክር ከኒውካስል ዩናይትድ፣ ከቸልሲ እንዲሁ ደግሞ ከአስተን ቪላና ፎረስት እንግዲህ ትልቅ ፉክክር ይጠብቃቸዋል ተብሎ ነው የሚታሰበው። በእርግጥ አስተን ቪላና ኖቲንግሃም ፎረስት መጠነኛም መንሸራተቶች ገጥሟቸዋል። ትላንትና ኖቲንግሃም ፎረስ በብሬንት ፈርድ ጭምር ተሸንፏል። ነገር ግን አሁንም ቢሆን ማንቸስተር ሲቲ የአውሮፓ ቻምፒየንስ ሊግን ቦታ ይዞ ለማጠናቀቅ ትልቅ ትንቅንቅ ማድረግ ይጠበቅበታል የሚሉ መረጃዎች ናቸው እየወጡ የሚገኙት። ከነዛ መካከል ከቀሪዎቹ ጨዋታዎች መካከል ዛሬ በኢቲሃደ ስቴዲየም ማንቸስተር ሲቲ ወልቭስን የሚያስተናግድበት ጨዋታ የሚጠበቀው ነው። በስፓኒሽ ላሊጋም ዛሬ ጨዋታ ቀጥሎ ይደረጋል። ራዮ ቫይካኖና ኬታፌ ጨዋታቸውን ያደርጋሉ። በጣሊያን ሴሪኤ ቶሪኖ ከቬኔዚያ፣ በጀርመን ቡንደስ ሊጋ ደግሞ ሄዲኒሃም ከቦሃም ጋር የሚያደርጓቸው ጨዋታዎች የሚጠበቁ ናቸው። ዛሬ እንግዲህ እለተ አርብ ላይ የሚደረጉ መርሃ ግብሮች ናቸው። ነገ ቅዳሜና እሁድ ደግሞ በጣም ተጠባቂ በርከት ያሉ ጨዋታዎች የሚኖሩ ነው የሚሆነው። ከሀገር ውስጥ ጉዳዮቻችን እንግዲህ ካነሳና አይቀር ቸልሲ ላይ ያስቆጠረው ትናንትና በተለይ ቸልሲ ላይ ጎል ያስቆጠረው ተጫዋች የምታስታውሱት ነው። ትናንትና ቸልሲ እንግዲህ የስዊድኑን ክለብ ጆርጋርደንን ትናንትና አራት ለአንድ በሆነ ውጤት ማሸነፉን እናስታውሳለን። እንግዲህ ቸልሲ አራት ገቦችን ሲያስቆጠር፣ ነገር ግን የስዊድኑ ክለብ ትላንትና አንድ ጎል ማስቆጠር ችሏል። ያንን ጎል ያስቆጠረው ደግሞ አይዛክ አለማየሁ ይባላል። ይተጫዋች የስዊድን ዜግነት እንዳለው ይነገራል። አይዛክ አለማየሁ እንግዲህ ትናንትና ጎል ሲያስቆጥር እድሜው አስራ ስምንት ዓመቱ ነው። አይዛክ አለማየሁ በአባቱ አለማየሁ ሙሉ ጌታ ይባላል። አባቱ ኢትዮጵያዊ ነው። አባቱ በአባቱ በኩል ኢትዮጵያዊ እንደሆነ ይነገራል። ተጫዋቹ ከኢትዮጵያዊ አባቱ አለማየሁ ሙሉ ጌታና ከኤልሳልቫዶራዊት እናቱ እንግዲህ ስዊድን ኡማያ ውስጥ ነው የተወለደው ተጫዋች ስለዚህ የሶስት ሀገር ለሶስት ሀገሮች መጫወት ይችላል። ለኢትዮጵያ ብሔራዊ ቡድን ከፈለገ መጫወት ይችላል። ከዛ በተጨማሪ ለስዊድን ብሔራዊ ቡድን እንዲሁ የተወለደበት ስለሆነ መጫወት ይችላል። በእናቱ በኩል ደግሞ ኤልሳልቫዶርን ወክሎ መጫወት የሚችልበት አጋጣሚ ያለው አይዛክ አለማየሁ ከዚህ በፊት እንግዲህ በውሰት ለፌኖርድ ሮተርዳም ሃያ አንድ አመት በታች ቡድን እንዲሁ ደግሞ ለስቶክሆልምም መጫወት የቻለ ተጫዋች እንደነበር ነው የሚነገረው። በብሔራዊ ቡድን ደረጃ እስካሁን በሲኒየር ደረጃ ወይም በትልቅ ደረጃ የተጫወተበት ብሔራዊ ቡድን የለም። ነገር ግን ለስዊድን ብሔራዊ ቡድን ከ17 እና 18 ዓመት በታች ብሔራዊ ቡድኖች ግን ጨዋታዎችን ማድረግ ችሏል። በአማካይ ቦታ ላይ የሚጫወተው አይዛክ አለማየሁ ሙሉ ጌታ ከተወለደበት ስዊድን ቀጥሎ ኢትዮጵያና ኤልሳልቫዶርም ዜግነት እንግዲህ ማግኘት መብት እንዳለው ወይም ደግሞ የኢትዮጵያ ብሔራዊ ቡድንን መወከልም እንደሚችል ጭምር የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ሊቨርፑልን የተመለከቱ መረጃዎችን ደግሞ እናንሳ። የርገን ክሎፕ መልእክት ልኮልኛል ብለዋል አርኔ ስሎት ናቸው ይህንን ሀሳብ የሰጡት። የሊቨርፑል ዋና አሰልጣኝ አርኔ ስሎት እንግዲህ የሊጉን አሸናፊነት ተከትሎ አሰልጣኝ የርገን ክሎፕ መልእክት እንደላኩላቸው ነው እየገለጹ የሚገኙት። ከዋንጫ ድሉ በኋላ የርገን ክሎፕ መልእክት ልኮልኝ ልኮልኛል እንኳን ደሳለህ ብሎኛል ሲሉ አሰልጣኝ አርነስሎት ይናገራሉ። የርገን ክሎፕ እንግዲህ በላከልኝ መልእክትም አሁን ክለቡ ምን ያክል አስፈላጊ እንደሆነና የክለቡ አካልም መሆንህን ታውቃለህ ብሎ ልኮልኛል ሲልም ነው የተደመጠው። አክለውም እንግዲህ የርገን ክሎፕ ለእኔ ለደጋፊው ለተጫዋቾቹ ደስተኛ መሆኑንም ገልጾልናል ሲልም ነው የተናገረው። ያለፈው እሁድ ለደጋፊዎቹ እንዲሁም ለእኔ ደግሞ ትልቅ ቀን ነበር። የዛ አስደሳች ቀን አካል መሆን ደግሞ ትልቅ ነገር ነው ሲል አርነስሎት ሀሳቡን ሰጥቷል ከ ሊቨርፑል ጋር በተያዘ ሌላኛው የሚነሳው ጉዳይ የአጥቂ መስመር ላይ ተጫዋቾችን ለማምጣት ሙከራዎችን ማድረጋቸው አይቀሬ እንደሆነ የሚያሳዩ መረጃዎች በተደጋጋሚ ሲወጡ እንደነበር የምናስታውሰው ነው። ምክንያት ከተባለ ደግሞ ዳርዊን ኑኔስ ከክለቡ ሊለቅ የሚችልበት እድል ሰፊ ነው። ሉዊስ ዲያስ ኮንትራት እየተሰጠው ቢሆንም፣ ነገር ግን ይፈርማል አይፈርምም የማይታወቅ ጉዳይ ነው። ሌላኛው ዲየጎ ዦታም ከክለቡ ሊለቅ እንደሚችል እየተነገረ ይገኛልና ምናልባት እነዚህ ተጫዋቾች የሚለቁ ከሆነ ሊቨርፑል የአጥቂ መስመሩን ማጠናከር ይኖርበታል ተብሎ ይታሰባል። ምንም እንኳን ሞሐመድ ሳላህን ኮንትራቱን ማራዘን ቢችልም ነገር ግን አሁን ላይ ሁለት ተጫዋቾች ስማቸው እየተነሳ ይገኛል። አንደኛው ሁጎ ኤኬቴኬ ነው። ይህ ተጫዋች በጀርመን አይንትራክ ፍራንክፈርት እየተጫወተ የሚገኝ ተጫዋች ነው፣ ፈረንሳዊው ሁጎ ኤኬቴኬ። ሌላኛው ደግሞ ቤንጃሚን ሼስኮ ነው። ይህም በጀርመን ቡንደስ ሊጋ ለአርቢ ለብዚሽ እየተጫወተ የሚገኝ ተጫዋች ነው። ሁለቱ ተጫዋቾች በሊቨርፑል ፍላጎት ዝርዝር ውስጥ እንዳሉ ነው ጄምስ ፒርስ መረጃውን ያጋራው። ሌላኛው ሀሳቡን የሰጠው ፔት ሩርክ ነው። እንግዲህ ማንቸስተር ዩናይትድ እና ሊቨርፑል የ19 ዓመቱን የሬምስ አማካይ አማዱ ኮኔን እየተከታተሉት ነው። ተጫዋቹ በአጫዎች ስልቱ ከብራይተኑ ካርሎስ ባሌባ ጋር ይመሳሰላል። ዋጋውም 20 ሚሊዮን ፓውንድ እንደሚያወጣም ጭምር ነው እየተገለጸም የሚገኘው። አንድሪ ሮበርትሰን ስለ ወደፊት ቆይታው ይናገራል። እዚህ ስምንት ድንቅ የውድድር ዘመናትን አሳልፍ ያለሁ እናም አሁን ላይ ኮንትራት ላይ አንድ አመት ብቻ ቀርቶኛል። በአንድ ወቅት እንደነበርኩት ወጣት አይደለሁም አሁን ላይ፣ ነገር ግን ይህንን ክለብ እወደዋለሁ እናም እዚህ ብዙ ትውስታዎችም አሉኝ። ወደፊት ምን እንደሚመጣ ማየት ይኖርብኛል። ነገር ግን አሁንም በከፍተኛ ደረጃ ማገልገል እንደምችል ግን ጠንቅቅ ያውቃለሁ ሲል ነው አንድሪው ሮበርትሰን ሐሳቡን የሰጠው ሌላኛው አርነስ ሎት ነው። ሐሳቡን የሰጠው ከየርገን ክሎፕ የእንኳን ደሳለ መልእክት ደርሶኛል ብሏል። ሌላኛው አስተላለፉን እንቀይራለን ነው ያሉ አሰልጣኝ አርነስ ሎት ሁሉንም ተጫዋቾች አንቀይርም፣ ነገር ግን ጥቂት ተጫዋቾችን ወደ ቋሚ አስተላለፉ ውስጥ እናስገባለን ሲሉ ይናገራሉ። በዚህ ሳምንት ከቸልሲ ጋር ወሳኝ የሚባል ጨዋታ እሁድ እንደሚያደርጉ ይታወቃል። አርነስ ሎት ይቀጥሉና የቀሩትን አራት ጨዋታዎች ለማሸነፍ እንሞክራለን። የሊቨርፑል ማሊያን የሚለብስ ሁሉም ተጫዋች ይህን ነው መፈለግ ያለበት የእግር ኳስ ጨዋታዎችን ማሸነፍም ይጠበቅብናል። ሲል ይናገራል አርኔስሎት በዚህ ሲዝን በቂ የመጫወቻ ጊዜ ስላላገኙ ተጫዋቾች ሲናገር ለእኔ ምንም የሚያረጋግጡልኝ ነገር የለም። እነዚህ ተጫዋቾች ለእኔ ምንም ነገር ማረጋገጥ ያለባቸው አይመስለኝም። ለእኛ ለመጫወት በጣም ጥሩ ናቸው ሲልም ነው አርኔስሎት የተናገረው። እንዲሁ ስለ ሀርቪ ኤሊዮትም ሲናገር ሀርቪ ኤሊዮት የሚገባውን የመጫወቻ እድል ካላገኙ ተጫዋቾች መካከል አንደኛው ነው ከዚህ በፊት ወደ ነበረበት አቋሙ ተመልሷል። ባለፉት ሁለት ወራት የተጫወተበት ደቂቃዎችን ብዛት ብትመለከቱ ትንሽ ጨመር ብሏል ሲልም አርኔ ስሎት ተናግሯል። ስለ አሌክሲ ማካሊስተርም እንዲሁ ተናግሯል። በጣም የጠቃሚ ተጫዋቻችን ነው። ጨዋታን የመረዳት ችሎታ አለው፣ ከኳስ ጋር ደግሞ በጣም ምቹ ነው። ለእኔ ልዩ የሚያደርገው ነገር ያለ ኳስ በጣም ብልህ ነው። እናም ዓለም ላይ እንደዚህ ከሚያደርጉት ጥቂት ተጫዋቾች ውስጥም አንደኛው ነው። በእኛ መሀል ሜዳ ላይ የቆመ ተጫዋች ነው ሲልም ነው እንዲህ የተናገረው። በሚቀጥለው ሲዝን ላይ ተጽዕኖ የሚያሳድሩ ብዙ ነገሮች አሉ። አንዳንድ ክለቦች የክለቦች ዓለም ዋንጫ ላይ አለመሳተፋቸው አድቫንቴጅ ነው ይላሉ። የኛን ፕሪሚየር ሊጉን ማሸነፍ ዋነኛው አድቫንቴጃችን ለተጫዋቾች ነው። ሁሌም ደጋፊዎች ልዩ እንዲሆኑ እነግራችኋለሁ፣ ነገር ግን ከእሁድ በኋላ ለማንም መናገር ያለብኝ አይመስለኝም። የማይታመን ነበር። የሌሎች ክለብ ደጋፊዎች ወደ ሜዳ ይገቡ ነበር፣ ነገር ግን የኛዎቹ አልገቡም። ሊጉን ማሸነፍና እነዚህን ደጋፊዎች መያዝ ማስፈረም ለምንፈልጋቸው ተጫዋቾችም ትልቅ መስህብ ነው። እሱ እንግዲህ በእርግጠኝነት ጠቃሚ ይሆናል ሲልም ነው አርነስ ሎት እንግዲህ እየተናገረም የሚገኘው። ስለ ቀጣዩ የውድድር ዘመን እንዲሁ ነው ሀሳቡን የሰጠው። ኮነር ብራድላይ ከእኛ ጋር ልምምድ ይሰራል። ከቸልሲ ጋር ቋሚ ሆኖ እንደሚጀምር እርግጠኛ ባልሆንም፣ ነገር ግን ስብስብ ውስጥ ይካተታል ሲል አርነስ ሎት ጨምሮ ተናግሯል። አርሰናልን የተመለከተ መረጃን እናንሳ በቀጣይ። አርሰናል አዲስ የፊት መስመር አጥቂ የሚያስፈርም ከሆነ ካይ ሀቨርትስ ወደ መሀል ሜዳ አማካሚ ነው ሊመለስ ይችላል ብሏል ጆን ክሮስ። አሁን ላይ እንግዲህ የአጥቂ መስመር ተጫዋች ለማስፈረም አርሰናሎች በገበያ ላይ እንደሚገኙ ይታወቃል። ከተለያዩ ተጫዋቾች ጋርም ስማቸው በደንብ እየተነሳ ይገኛል። እንግዲህ ካይ ሀቨርትን በአጥቂ መስመርነት እየጠቀሙት እንደነበረ እናስታውሳለን፣ አሰልጣኝ ሚክል አርቴታ ተጫዋቹ ከመጎዳቱ በፊት ነገር ግን በሚቀጥለው የውድድር ዓመት አጥቂ የሚያስፈርመው ከሆነ ግን ይህ ተጫዋች ወደ ቀድሞ ሚናው ወይም ደግሞ ወደ አማካይ ክፍሉ ሊመለስ እንደሚችል ነው እየተገለጸ የሚገኘው አርሰናል ትልቅ አጥቂ ለማስፈረም አሁንም ከፍተኛ ፍላጎት እንዳለው ነው የሚታወቀው። ትክክለኛ አጥቂ ማግኘት ግን የአዲሱ ስፖርቲንግ ዳይሬክተር አንድሪያ ቤርታ ቅድሚያ የሚሰጠው ጉዳይ ነው። ስለዚህ ትክክለኛ አጥቂ በማፈላለግ ላይ እንደሚገኝም ነው የተነገረው። በመስመር አጥቂ ቦታ ላይም አሁንም ተጫዋቾችን ይፈልጋል። ነገር ግን ዋነኛ ኢላማቸው አሁንም የአትሌቲክ ቢልባው ኒኮ ዊሊያምስ ነው። እሱ ዋነኛ ተቀዳሚ ምርጫቸው ነው። ነገር ግን ሌሎች አማራጮችም ሊኖራቸው እንደሚችል ይገለጻል። በክንፍ አጥቂ መስመር ላይ ግን ኒኮ ዊሊያምስ ነው ዋነኛ ምርጫቸው። ማንቸስተር ዩናይትድን ደግሞ እንመልከት። በዩሮፓ ሊግ ታሪክ ብዙ ጎሎችን ያስቆጠሩ ተጫዋቾችን እንመልከት። በቀዳሚነት የተቀመጠው ፔር ኤሚሪክ ኦቦሚያንግ ነው። የተጫዋች 34 ጎሎችን አስቆጥሯል። የምን ጊዜም የዩሮፓ ሊግ ከፍተኛ ግብ አስቆጣሪ ነው። ሁለተኛ ደረጃ ላይ የተቀመጠው ራዳሜል ፋልካው ነው። 30 ጎሎችን ማስቆጠር ችሏል። ሶስተኛ ደረጃ ላይ ግን ብሩኖ ፈርናንዴስ 27 ጎሎችን በማስቆጠር ተቀምጧል። አሁን ላይ ፔር ኤሚሪክ ኦቦሚያንግ በሳዑዲ ሊግ ነው የሚገኘው። እንዲሁ ራዳሜል ፋልካውም አሁን ላይ በዩሮፓ ውድድሮች ላይ አይገኝም ና ምናልባት ብሩኖ በቀጣይ ጨዋታዎች ላይ ጎል ማስቆጠር የሚችል ከሆነ ወይም በሌሎች ውድድሮች ጊዜም እንግዲህ በዩሮፓ ሊጉ ጎል ማስቆጠር የሚችል ከሆነ አሁንም ከፍተኛ ግባ አስቆጣሪ ምንጊዜም የዩሮፓ ሊጉ ከፍተኛ ግባ አስቆጣሪ የመሆን እድሉ ሰፊ እንደሆነ ነው እየተገለጸ የሚገኘው። ሌላኛው የአሲስቱን ደረጃ እየመራው የሚገኘው ተጫዋች ማን ነው የሚለው ነው። በዩሮፓ ሊግ ታሪክ ብዙ አሲስቶችን ያደረገው ተጫዋች ብሩኖ ሚጌል ፈርናንዴዝ ነው። 18 አሲስቶችን ማድረግ የቻለ ተጫዋች ነው። ነገር ግን ብቻውን አይደለም። የቀድሞው የናፖሊ ተጫዋች የነበረው ድረስ ማርቲንስም በዚህ ዝርዝር ውስጥ 18 ግቦችን በማስቆጠር 18 አሲስቶችን በማድረግ ከብሩኖ እኩል አለው። እንግዲህ ብሩኖ በቀጣይ አንድ አሲስት እንኳን ማድረግ የሚችል ከሆነ የምንጊዜም የዩሮፓ ሊግ ከፍተኛ አሲስት አደረግ የሚለውን ሪከርድ መስበር ይችላል። ብሩኖ ፈርናንዴስ በዩሮፓ ሊግ የምንጊዜም ጎል አግቢና አሲስት አድራጊ ተጫዋቾች መካከለም ግን አንደኛው ነው። በጣም ጥሩ ውጤት ነው። ነገር ግን በጨዋታው መጀመሪያ ላይ የነበሩብን ችግሮችን ማስታወስ አለብን። የመጀመሪያው ጎልና ቀይ ካርድ ጨዋታውን ቀይሮታል። ሁሉም ነገር ገና አልተጠናቀቀም። በኦልትራ ፎርድ ተመሳሳይ ውጤት ሊከሰት ይችላል። እናም ደግሞ ለዛ በጣም ዝግጁ መሆን አለብን። ሲልም ነው ሩቤን አሞሪም የተናገረው በጨዋታው መጀመሪያ ላይ በደጋፊዎች ጩኸትና እንደ ኡጋርት ያሉ ተጫዋቾች እናም ዶርጉም ትንሽ ተጨንቀው ነበር ብዙም እንግዲህ ልምድ የላቸውም። ስለዚህም እንደ ካሴሜሮ ማጓየርና ብሩኖ ያሉ ተጫዋቾች ግን ይህንን ነገር ብዙም አላሳሰባቸውም። ሀሪ ማጓየር አሁን ላይ የሚያደርገው ነገር ሁሉ በቡድኑ ጠቃሚ ነገር እየሆነ ነው ብለዋል ሩበን አሞሪም ሀሳቡን ሲሰጥ ሩበን አሞሪም በኦልትራፎርድ በሚደረገው ስለ መልሱ ጨዋታም ሲናገር በሁለተኛው ዙር እኛ ሰፊ እድላለን ደጋፊዎቻችንም አሉ፣ ነገር ግን ሁሉም ነገር አሁንም ሊለወጥ ይችላል እንዲሁም በጨዋታው ውስጥም ማንኛውም ነገር ሊከሰት እንደሚችልም ጭምር ነው እየተናገረም የሚገኘው ሩበን አሞሪም። ብሬንትፈርድ ጋር በምናደርገው ጨዋታ በተጫዋቾቻችን ላይ ከፍተኛ ጥንቃቄ ማድረግ ይኖርብናል። ኑስሩ ማዝራዊ ሙሉ በሙሉ ደክሟል። በፓትሪክ ዶርጉም እንደዛው ሲልም ጭምር ነው የተናገረው አሰልጣኝ ሮበን አሞሬ። እንዲህ አይነቱ ውጤት ብዙ ጊዜ ፈጽሞ ሊገመት አይችልም። ጥሩ ቡድን ነበረው፣ እናም የስቴዲየሙ ድባብም ድንቅ ነበር። የአትሌቲክ ቢልባው ደጋፊዎች ይህን ያክል ቡድናቸውን እንደሚወዱ አላውቅም ነበር። ነገር ግን ድባቡን በእውነት ወድጄዋለሁ። እንግዲህ አሰልጣኝና ፊዚዮቴራፒስቱ አርፌ ከዛ በኋላ እንድዝናና ነግረውኛል። ነገር ግን እኔ አይሆንም ብያቸዋለሁ፣ ምክንያቱም ስሞት ለመተኛትና ለማረፍም ብዙ ጊዜያቶች አሉ ሲል ነው ብሩኖ ሚጌል ፈርናንዴዝ የተናገረው። እኛ ተጨማሪ አራት ጎሎችን ማስቆጠራችን ያን ያክል ትልቅ ጉዳይ አይደለም። ዋናው ነገር በጣም አስፈላጊው ነገር ከሜዳችን ውጪ ተጫውተን ጎል ሳይቆጠርብን መመለሳችን ነው። በጥሩ ሁኔታ ኳሱን ተቆጣጥረው ተጫውተዋል። ለአትሌቲክ ቤልባው ተጫዋቾችም ወደ ማንቸስተር ዩናይትድ ሄደን ውጤቱን እንገለብጣለን የሚል ስሜትም እንዲያስቡ እድል ሰጥቷቸዋል። ዋናው ነገር ያ ነው። ሶስት ለዜሮ በሆነ ውጤትም በቂ ነው ብዬ አስባለው ሲል ነው ፖል ስኮልስ የተናገረው። ብሩኖ ፈርናንዴስ በዩሮፓ ሊግ ውድድር ታሪክ በጥሎ ማለፍ ጨዋታዎች ላይ 30ና ከዛ በላይ የጎል አስተዋጽኦዎችን ማበርከት የቻለም የመጀመሪያው ተጫዋች ነው። ብሩኖ በዩሮፓ ሊግ ጥሎ ማለፍ መድረክ ላይ 19 ጎል አስቆጥሮ 12 አሲስቶችን በስሙ ማስመዝገብ ችሏል። ብሩኖ በዩሮፓ ሊጉ 32 የጥሎ ማለፍ ጨዋታዎችን አድርገው ነው ሰላሳ አንድ የግብ ተሳትፎዎችን ማድረግ እንደቻለ ቁጥሮች የሚያሳዩት። ብሩኖ እንግዲህ በዚህ ሲዘን በዩሮፓ ሊግ ላይ ለማንቸስተር ዩናይትድ ሰባት ጎሎችን ማስቆጠር ችሏል። ከዚህ በፊት በዩሮፓ ሊጉ ውድድር ለዩናይትድ እንግዲህ ተጫዋቾች ሆነው ብዙ ጎሎችን ማስቆጠር የቻለው ተጫዋች ማርከስ ራሽፎርድ ነበር። ራሽፎርድ በ2022/23 የውድድር ዘመን በዩሮፓ ሊግ ስድስት ጎሎችን አስቆጥሮ ነበር። ይህ ቁጥር ደግሞ በአንድ የዩሮፓ ሊግ ሲዘን ታሪክ ለዩናይትድ ብዙ ጎል ያስቆጠረ ተጫዋች እንዲሆንም አድርጎት ነበር በውድድሩ ላይ። ብሩኖ ፈርናንዴዝ ግን በትናንትናው ጨዋታ ሁለት ጎሎችን ማስቆጠሩን ተከትሎም የማርከስ ራሽፎርድን ሪከርድ መስበር የቻለበትን አጋጣሚ ነው አሁን ላይ እየተመለከትን ያለ ነው። ሌላኛው ማንቸስተር ዩናይትድ በሩበን አሞሪም ስር በፕሪምየር ሊጉ 23 ጨዋታዎችን ተጫውቶ 6 ጨዋታዎችን ብቻ ነው ማሸነፍ የቻለው። ማንቸስተር ዩናይትድ በሩበን አሞሪም ስር 9 የኤሮፓ ሊግ ጨዋታዎችን ተጫውቶ 7ቱን ማሸነፍ የቻለበትን አጋጣሚ ተመልክተናል። ዩናይትድ በሩበን አሞሪም ስር በፕሪምየር ሊጉ ላይ ካሸነፈው የጨዋታ ቁጥር ይልቅ በዩሮፓ ሊግ ላይ ያሸነፈው የጨዋታ ቁጥር እንደሚበልጥም ነው ቁጥሮች እያሳዩ ያሉት። በመጀመሪያም እኛ ሜዳ ውስጥ እንግዲህ ሆነን እኛ እንግዲህ ሜዳ ውስጥ እጅጉን ክሊኒካል ነበረን። ይህም ደግሞ በጣም ረርት ሆናል። ባለፉት ጥቂት ጨዋታዎች ላይ በምሽት ጨዋታዎች ያሳየነው አይነት ክሊኒካልነት ሲማሳየትም አልቻልንም ነበረ። በተጨማሪም ደግሞ በሚገባን እንዲሁ ደግሞ እየተከላከለን አልነበረም በምሽቱ ጨዋታ እያሳየነው ነገር ግን በዚህ በፍጹም የተለየ ነገር ነው ብለዋል። ግቦችን በቶሎ ማስቆጠር ችለናል። የኋላ ክፍላችንም ምቾት ነበረው እናም ደግሞ ጨዋታውን ማሸነፍ ችለናል ብለዋል ሀሪ ማጓይር። አትሌቲክ ቢልባዎች እንግዲህ ጨዋታውን በጥሩ ሁኔታ ጀምረው ነበር፣ እኛ ግን ከፍተኛ ጫና ውስጥ ለማስገባት ሞክረን ነበር ዩናይትድ። እንግዲህ ሆኖም እኛ ሳጥናችን በሚገባ ተከላክለናል፣ መረባችንንም አስከብረናል ብለዋል ጫና ሲበዛብህ ማስቀደም ያለብህ ጨዋታ ዜሮ ለዜሮ ሆኖ እንዲቀጥል ማስቻል ነው። እኛ ግብ ማስቆጠር የቻልንበት ቅጽበት እስኪመጣ ድረስም ጨዋታው ዜሮ ለዜሮ እንዲሆንና በጨዋታው ላይ ደግሞ እንድንቆይ ለማድረግ ሞክረናል ብሏል። ሀሪ ማጓዋል የድሪብሊንጉ እንግዲህ ከኔ ተሰጥኦዎች ውስጥ አንደኛው ነው። በተለይ ከአምስት እስከ ስድስት ዓመታት በፊትም ማለትም በወጣትነት እድሜ ጨዋታ ላይ ይበልጥ ድሪብል አደርግ ነበር። በምሽቱ ጨዋታ ላይ ግን በአንድ ቅጽበት ያደረግኩት ድሪብል ቡድናችን ግብ እንዲያገኝ በማስቻሉ እጅጉን ደስተኛ ነኝ። ካሴሜሮ በጨዋታው ላይ እጅግ ድንቅ ነበር። እርሱ የጨዋታው ኮከብ ነው የሚል እምነትም አለኝ። በሜዳው እያንዳንዱ ክፍል ላይም ይገኝ ነበር ሲለም የተናገረው በተጨማሪም እጅጉን እንግዲህ ወሳኝ የነበረችውን ግብ ማስቆጠር ችሏል ብሏል ሃሪ ማጓየር። በአስቴቱ ማንቸስተር ሲቲን እንመልከት። የሲቲ ዝውውር ሁኔታ ምን ሊመስል ይችላል? ማንቸስተር ሲቲ በክረምቱ የተጫዋቾች የዝውውር መስኮት እስከ አምስት የሚደርሱ ተጫዋቾችን ለማስፈረም ማቀዳቸውን ነው ዘ አትሌቲክ የዘገበው ክለቡ እንግዲህ ለማስፈረም ያሰበው በተደጋጋሚ ጉዳት ሰለባ የማይሆኑ እና በየሶስት ቀኑ መጫወት አቅም ያላቸው ተጫዋቾችን ነው ሲል በተጨማሪም የሀገር ውስጥ ተጫዋቾች ላይ ኢላማ ሊያደርግ እንደሚችልም ነው የተነገረው። በሌላ በኩል ማንቸስተር ሲቲ ወጣት ተጫዋቾችን ማስፈረም አይፈልግም፣ እናም ተጽዕኖ ለመፍጠር ዝግጁ የሆነ ተጫዋች ላይ ትኩረት እንደሚያደርግ ነው የተዘገበው። ማንቸስተር ሲቲዎች በቀጣይ በቡድኑ ያለውን የደሞዝ ክፍያ ሂሳብ ለመቀነስም ማሰባቸው ይነገራል። ይህንን ተከትሎ ኬቨን ደብሮይና የመጀመሪያ ክለቡን የሚለቅ ተጫዋች ሲሆን ኤደርሰን እና በርናርዶ ሲልቫን በተመሳሳይ ይለቃሉ ተብሎ ይጠበቃል። ሶስቱ ተጫዋቾች በማንቸስተር ሲቲ ከፍተኛ ገንዘብ ከሚከፈላቸው ተጫዋቾች መካከል ናቸው። እንግዲህ እነዚህን ተጫዋቾች ይለቃል ተብሎ ነው የሚታሰበው። ማንቸስተር ሲቲ ደጋፊዎች የሚሰማቸውን መግለጽ ይችላሉ ብለዋል ጓርዲዮላ። አሰልጣኝ ፔፕ ጓርዲዮላ ከወልቨስ ጋር ዛሬ ከሚያደርጉት ጨዋታ በፊት ከጋዜጠኞች ጋር ቆይታን ያደርገባል። ደጋፊዎች የሆነ ችግር ቢኖርና ተቃውሞ የሚያሰሙበት ስሜታቸውን መግለጽ ይችላሉ። ክለቡ ሁሌም አለላቸው። ደጋፊዎች እንፈልጋቸዋለን፣ የተሻለን እንድንሆንም ይረዱናል። ተቃውሞ ቢያሰሙ እረዳቸዋለሁ፣ እኔም ከጎናቸው ነኝ ብሏል። ሮድሪ እና ደግሞ ሃላንድ መመለስ በጣም ደስተኞች ነን። ሃላንድ በደንብ እየተሻለው ነው። በወልቭስ ይደርስ እንደሆነ ግን አላውቅም ብሏል። ሮድሪ እንግዲህ የማጫወተው በዶክተሮች እየሆንታ ነው። ከባድ ጉዳት ነበር። መቸኮል የለብንም። ወደኋላ ልንመለስም ይቻለናል። ነገር ግን ዶክተሮች መጫወት ይችላል ካሉኝ ያጫውተዋለሁ። ብሏል። በሌሎች ተጫዋቾች ጉዳት ግን አዲስ ዜና የለም። አራት የፍጻሜ ጨዋታዎች ያሉን አሁን ላይ ስለ ወልቭሱ ጨዋታ ነው የማስበው። ምርጥ የተጫዋቾችን እጠቀማለሁ ሲልም ነው የተናገረው። የኬቨን ደብሮይና ሽኝት ቀን ተላልፏል። የማንቸስተር ሲቲ ታሪካዊ ተጫዋች ኬቨን ደብሮይና በማንቸስተር ሲቲ ደጋፊዎችና ተጫዋቾች ግንቦት አስር ሽኝት ይደረግበለታል ቢባልም ነገር ግን ወደ ግንቦት አስራ ሁለት መተላለፉ ተነግሯል። የማንቸስተር ሲቲ ኦፊሻላዊ ድረገጽ ላይ እንደተመለከትነው ሽኝቱ የተራዘመውም በጨዋታ መደራረብ ሲሆን ሲቲ ቅዳሜ ግንቦት ዘጠኝ ኤፍኤ ካፕ ፍጻሜን ከማንቸስተር ከክሪስታል ፓላስ ጋር ቀጠሮ መያዙ ነው የተሰማው በዚህም እንግዲህ የክለቡ የመንጊዜ ምርጡ ተጫዋች ሽኝት ማክሰኞ ግንቦት 12 ከቦርንመዝ ጋር ባለው የፕሪሚየር ሊግ ጨዋታ ሁሉም የክለቡ አባላት በተገኘበት እንደሚሆን ተነግሯል። ኬቨን ደብሮይና ከ10 ዓመታት በፊት ማንቸስተር ሲቲን ተቀላቅለው በክለቡ ለዘላለም የማይረሳ አሻራም ያኖረ ሲሆን በክለቡ የመጀመሪያ ሻምፒየንነት እንዲሁ ሊግን የሻምፒየንስ ሊግን ጨምሮ 19 ዋንጫዎችን ማሳካት ችሏል። ቸልሲን የተመለከቱ መረጃዎችን እናንሳ። ጄሰን ኮዲ በኖኖ ማንዶኬ ላይ ሐሳቡን ይናገራል። እሱ በቀይ መስመር በኩል እንደ ዛቻ ነው፣ ቀጥተኛ ተጫዋች ነው። ከኖኖ ማንዶኬ የሚወደው ነገር እሱ ቀጥተኛ ተጫዋች ነው፣ ተጫዋቾችን ወደ ራሱ ይስባል፣ ፈጣን ነው፣ በጣም ጠንካራ ነው፣ እንዲሁም ከተጫዋቾች አልፎ ኳስ ይዞ መቆየትም ይችላል ሲል የተናገረው ጆኮል እንዲህ ሲል ይናገራል። ስለ ጃክሰን የምለው ነገር ቢኖር ራሱን የቸልሲ ቁል ተጫዋች አንዱ አድርጓል ይህንን ስለሚያደርግ ነው። እጅ አይሰጥም፣ ጠንካራ ሰራተኛ ነው። እንዲሁ ነገሮች ሁሉ እንደ ሌሎች ተጫዋቾች ልኩን የጠበቀ ባይሆንም ይህንን ግን ይሰጠሃል፣ ሲልም ነው የተናገረው። የኤንዞ ማሬስካ ትናንትና ከነበረው ጨዋታ በኋላ ጋዜጣዊ መግለጫን ሰጥቷል። በውጤቱና በጨዋታው በጣም ደስተኛ ነኝ። የአውሮፓ ሴሚ ፍጻሜ ነውና በጣም አስፈላጊ ነው ጨዋታው በአንድ መንገድ ለመጫወት አቅደን ነበር በሁለተኛው አጋማሽ ደግሞ በተለየ መንገድ በመጨረሻዎቹ 15 ደቂቃዎች ትንሽ ብንቀንስም ጥሩ ነገሮችን አሳይተናል ከሊጋ ጋርም 3 ለ0 እየመራን ተቸግረን ነበር አሁን ላይ ደግሞ ቤታችን ያለው ጨዋታን ማጠናቀቅም አለብን ሲል ይናገራል ስለ ሌሎች ነገሮችም እንዱ ተናግሯል እድል መስጠት በመቻሌ ስለ ሬጂ ዋልሽ ተደስቻለሁ ያጮ ስልታችንን የሚመጠ ተጫዋች እንደሆነም ተመልክቻለሁ። ከአካዳሚ ስምንተኛ ተጫዋች ነው። ለስርዓታችን ፍጹም ነው። ነገር ግን እርግጥ ነው ወጣትም ስለሆነ ልንጠብቀው ይገባል። ወደ ሜዳ ከመግባቱ በፊት ልምዱን እንዲደሰትበትም ብቻ ነው የነገርኩት ብሏል። ኤንዞ ማሬስካ ስለ ኒኮላስ ጃክሰን ሁለት ጎሎች ይናገራል። ከኤቨርተን ጋር አንድ ጎል ካስቆጠረ በኋላ ትናንትና ሁለት ጎሎችን አስቆጥሯል። አሁን በድንገት የተለየ ተጫዋች ይመስላል። በተረፈው ኮል ፓልመርም ተመሳሳይ ነገር እንደሚሆን ተስፋ አደርጋለሁ። እሱም መጀመር ብቻ ነው የሚያስፈልገው ብሏል። በእርግጠኝነት ነገር ከሊጋ ዋርሶ ጋር ያደረግነው ጨዋታን የምታስታውሱ ከሆነ ኒኮላስ ጃክሰንና ኮል ፓልመር ተቸግረው ነበር። አሁን ግን ኒኮላስ ጃክሰን በራስ መተማመን አለው። በቅርቡ ኮል ፓልመርም ጎሎችን ማስቆጠርና አሲስት ማድረግ እንደሚጀምር ተስፋ አደርጋለሁ ብሏል። ኤንዞማሬስካ ማረስካ የኖቲንግሃም ፎረስት ውጤት እንደደረሰው ቢያውቅም እንዲህ ሲል የተደመጠው በራሳችን ላይ ማተኮር ነው ያለብን። ያ ነው ከሁሉም በላይ አስፈላጊው ነገር ሲልም ተደምጧል። አሰልጣኙ ሌላኛው ኒኮላ ጃክሰን የሰጠው ሀሳብ ነው። ገና አላለቀም፣ አንድ ጨዋታ ይቀረናል። ወደ ሜዳ ስንገባ ከሳጥኑ ውጪ ብቻ ለመምታት ነው ያሰብኩት ያንን እንግዲህ ያደረግኩኝ እናም ደስተኛ ነኝ። የኤንዞ ማሬስካ የእረፍት ጊዜ የቡድን ንግግርንም ሲናገር መታገል፣ መሮጥና ቡርኑን መርዳት ቀጥሎ እሱ ደስተኛ ነው፣ ሁሌም ደስተኛ ያደርገዋል ያ ነገር ሲልም ነው እንዲሁ የተናገረው ጎሉን ያስቆጠረው ኒኮላስ ጃክሰን። ሪያል ማድሪድን የተመለከቱ መረጃዎችን ደግሞ እናንሳ። የሪያል ማድሪድ ፊዚካል ፊትነስ አሰልጣኝ የሆነው አንቶኒዮ ፒንቶስ ቡድኑ እንግዲህ ዘንድሮ ባጋጠመው ማለቅ የሌለው ጉዳት ምክንያት ስራው እንግዲህ አደጋ ላይ እንደወደቀ ነው እየተገለጸ የሚገኘው በተለይ ከዲያሪዮ አስ የወጣው መረጃ ያሳያል። ፒንቶስ በሪያል ማድሪድ መቆየት ይፈልጋል፣ ነገር ግን በክለብ ውስጥ ያሉ አስተዳዳሪዎች በሱ መቆየት ላይ ብዙም ጥርጣሬዎች እየታየባቸው በመገኘቱ በቅርቡ አሰልጣኙ ከወንበሩ መነሳቱ የማይቀር መረጃዎች ናቸው። ዲያሪዮ አስ ይዞ እየወጣ የሚገኘው ሪያል ማድሪድ ከቤኔፊካው ተከላካይ አልቫሮ ፈርናንዴዝ ካሬራስ ጋር ያለውን ውል በጥብቅ እያጠና እንደሚገኝም ዲያሪዮ አስ መረጃውን አጋርቷል። በቀኝ እግሩ ጎል አግብቶብኛ ያውቅም ብሏል ዳቪድ ደኪያ። የፊዮረንቲናው ግብ ጠባቂ ዳቪድ ዳኪያ አንቶኒ ትላንትና ምሽት በቀኝ እግሩ እሱ ላይ ጎል ማስቆጠሩ እንዳስገረመውን የተናገረው ሪያል ቤቲስ ትላንትና ምሽት ፊዮረንቲናን ሁለት ለአንድ ባሸነፈበት ጨዋታ አንቶኒ የቀድሞ የቡድን አጋሩ ዳቪድ ደኪያ ላይ ግብ አስቆጥሯል። ከጨዋታው በኋላ አስቴቱን የሰጠው ዳቪድ ደኪያ ከአንቶኒ ጋር አንድ ሺ ጊዜ ልምምድ ሰርች አለው። አንድ እንኳን በቀኝ እግሩ ጎል አግብቶብኛ ያውቅም ነበር ሲል ነው የተናገረው። ዳቪድ ደኪያ ኪውንተን የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ ቻነላችንን ደግሞ ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፏድ ባህሩ ፕሮግራሙን እየመራው ቆይታን ከእናንተ ጋር አደረግኩኝ። መልካም ጊዜ መልካም ምሽት እንዲሆንላችሁ ም ነው በአክብሮት